የተሳሳተ ጥሪ። ትርጉም፣ ኤፍሬም እንዳለ። ተዋንያን፣ መሰረት ህይወት፣ ሳሙኤል ብርሃን፣ ሃይማኖት ሳምራዊትና አንተነህ ሰይፉ። ሄለው ሄሎው ስለ እግዚአብሔር ማን ልበል ሄለው ሄሎ ሄሎው ማን ነው ሊደውልኛ ሞከረ ያለው ምንድን ነው ደግሞ ስልኩን ማታነሳው፣ እባክህ የሚፈልጉትን ቁጥሪን ገሩኝ። ሄሎ ኦፕሬተር፣ ዛሬ ስልኩ ምን እንደነካው አላውቅም። ግን ብግን እያደረገኝ ነው። እንዲህ አይነት አስቀያሚ አገልግሎት አይቼ አላውቅም። ስሚኝ፣ የአካል ጉዳተኛ ነኝ እና በጣም ነው የተረበሽኩት። ደግሞ መንበሳጨት የለብኝም፣ ግን በዚህ አይነት ከቀጠለ ችግሩ ምንድን ነው? ሁሉም ነገር ተመሰቃቅሏል። ዛሬ ማታ ባደረግኩት ጥሪ አንዴም ደስ አላለኝም። እናንተ ሙሉ ዓለም ቢገድል ግድ ያላችሁ አትመስሉም። አሁን ደግሞ ስልኬ በየአምስት ሴከንዱ ይደውላል፣ ይደውላል፣ ይደውላል፣ ሳነሳው ግን ማንም የለም። አዝናለሁ። ስልኩን ቢደጉልኝ ምን እንደሆነ ላይ ትሞክራለሁ። እንድታይልኝ አይደለም የምፈልገው ጥሪውን አሁኑኑ አስተላልፊልኝ። አዝናለሁ፣ እንደሱ ማድረግ አልችልም። አትችም ለምን መደወያው አውቶማቲክ ነው የሆነ ሰው የእርሱን ቁጥር ለመደወል እየሞከረ ከሆነ ጥሪው በዚህ ስርዓት ውስጥ መምጣት አለመምጣቱን ለማወቅ የሚችልበት መንገድ የለም። ማለት እርስን ለማግኘት የሚፈልገው ደዋይ ለዛ ኦፕሬተር አቤቱታ ካላቀረበ በስተቀር። ይህ ሁሉ ደደብ፣ እዚህ አልጋ ላይ ተቀምጬ ስልኩ በደወለ ቁጥር ሁሉም ነገር እየመጣብኝ መሰቃየት አለብኝ። ችግሩን ልፈትሽለት ሞክራለሁ። ልፈትሽ? ያንን ብቻ ነው ማድረግ የምትችሉት? ከአንቺ ጋር ማውራቱ ምን ዋጋ አለው? የለየልሽ ደደብ ነሽ። ማገባት እንደዚያ ትለኛለች። እንዴት ብትደፍረኝ ነው? ምንድነው? የሚያህል ጊዜ የሚቆዩት የሚፈልጉትን ቁጥር። ወጣቷ፣ ስምሽን አላውቀውም፣ ግን ማን እንደሆንሽ ማወቅ እችላለሁ። ላሳየሽኝ አጉል ባህሪ ላለቆችሽ ልከስሽ እችላለሁ? የንግድ ቢሮውን አሁኑን አገናኝ። እሱን ቁጥር በቀጥታ መደወል ይችላሉ። ቀጥታ ደውይ። በጭራሽ እንደሱ ማድረግ አልችልም። ቁጥሩን እንኳን አላውቀውም። ቁጥሩን ስልክ ማውጫ ላይ ያገኙታል፣ ወይም መረጃ ቢደውሉ ይነግሮታል። ስሚ፣ ትሰመኛለሽ? ምን ዋጋ አለው? አይነት ነገር በእግዚአብሔር ማበዴ ነው ማበዴ። ሄለው ሄለው፣ ትሰሙኛላችሁ? አትደውሉልኝ! መልስልኝ! ማነ ሄለው! እያሳበዳችሁኝ እንደሆነ ይገባችኋል? ማንም እሱም ይደውልልኝ እንዴ! ለምን ነው እንዴ የምታደርጉት? አሁን አቁሙ! አቆሙ! አቁሙ! አቁሙ! ሄሎ! እያሳበዳችሁ ነው። መደወል ካላቆማችሁ ፖሊስ ነው መጣረው። ትሰሙኛላችሁ? ፖሊስ ነው መጣረው። ምን አለ ይልበርት፣ የሚመጣ ይደውል እንደፈለገ ይደውል። የሆነ ማታ ነው። አልመልሰውም አልመልሰውም። ሌሊቱን ሙሉ ቢደውል አላነሳውም። አባርቅ ቀጥላ አባርቅ። ቁመ ቁመ። ምንድን ነው ምክንያቱ? ለምንድን ነው በድንገት መጥራቱን ያቆመው? ሳት ነው። ሳቱን የት ነው ያስቀመጥኩት? ለአምስት አምስት ጉዳይ የሆነ ነገር ወስነዋል ቤቴ መሆኔን እርግጠኞች ናቸው አሁን ስመልስላቸው ድምፄን ሰምተዋል ሲደውሉልኝ የነበረው ለዚህ ነው ለዚህ ነው ማንም መልስ ያልሰጠኝ ለዚህ ነው በቃ እንደገና ለኦፕሬቶር አደውላለሁ የት ነው ያለችው? ለምንድን ነው የማትመልስልኝ? ለምንድን ነው የማትመልስልኝ? መደወል የፈለጉት ቁጥር አሁን፣ አሁን የት ነበርሽ? ለምንድን ነው ወዲያውኑ ያልመለስሽልኝ? ፖሊስ መምሪያውን አገናኘኝ አስናለሁ። መስመሩ ተይዟል። እንደገና ተይዟል። ይሄ በፍጹም ሊሆን አይችልም። ፖሊስ መምሪያ ነው ልያዝ አይችልም። ሌሎች መስመሮች መኖር አለባቸው። መስመሩ ተይዟል። ትንሽ ቆይቶ ላገናኙት እሞክራለሁ። አይሆንም፣ አይሆንም፣ አሁኑን ላናግራቸው ይገባል። የሆነ ሰው የግድ ማናገር አለብኝ። ማግኘት የሚፈልጉት ቁጥር ስንት ነው? ምን እንጃ። ከፖሊስ ሌላ ሰዎችን የሚከላከል ሌላ አካል መኖር አለበት። ምናልባት የ የመርማሪዎች ድርጅት ማውጫ ውስጥ የመርማሪዎች ድርጅት ዝርዝር ይገኛል። የለኝም ማለት በጣም ስለተረበሽኩ ማየት አልችልም። እንዴት እንደምፈልገው እንኳን አላውቅም። ከመረጃ ክፍል ጋር አገናኙታለሁ። ምናልባት ሰራተኛዋ ዋለት አይሆንም፣ አይሆንም። ክፉ የሆንሽ ነው። ምንም ቢደርስብኝ ግድ የለሽም አይደል? በሞትም ጉዳይሽ አይደለም። አቁሙ፣ አቁሙ! ከዚህ በላይ ልሸከም አልችልም። ምንድን ነው የምትፈልጉት? መደወል አቁሙ! አቁም! ሄሎው፣ ይህ ፕላዛ አራት ሃያ ሁለት ዘጠና አምስት ነው። አዎ ይቅርታ፣ ይሄ ፕላዛ አራት ሁለት ሁለት ዘጠና አምስት ነው። ከዌስተርን ዩኒየን ነው ለሚስስ ኤልበርት ስቴቨንሰን የተላከ ቴሌግራም እኔ ዘንድ አለ። መልእክቱን የሚቀበል ሰው ይኖራል? እኔ ሚስስ ስቴቨንሰን ነኝ። ቴሌግራሙ እንዲህ ይላል ሚስስ ስቴቨንሰን ሃምሳ ሶስት ኖርዝ ስተን መንደር ኒውዮርክ የእኔ ውድ በጣም አዝናለሁ ላገኝሽ ሞክሬ ነበር ግን መስመሩ ተያዘብኝ ዛሬ ማታ አምስት ሰዓት ላይ ለአስቸኳይ ስራ ወደ ቦስተን እንቀሳቀሳለ ነገ ከሰዓት በኋላ እመለሳለሁ በደስታ አሳልፍ አፍቃሪሽ ፊልማው ኤልበርት ይላል አይሆንም የመልእክቱ ግልባጭ እንዲደርሰው ይፈልጋሉ አልፈልግም አልፈልግም አመሰግናለሁ አመሰግናለሁም በቤቴ ደህና አይሆንም፣ አላምንም። ሊያደርገው አይችልም፣ ሊያደርገው አይችልም። ብቻዬን መሆኔን እያወቀ ሊያደርገው አይችልም። የሆነ ማታሊ ድኖሷ ደግሞ ኦፕሬተር ሙሬ ሂል 7093 ደውይልኝ። በድጋሚ አንድ ጊዜ ብቻ እሱን ቁጥር በቀጥታ መደወል ይችላል። ሄዷል ሄዷል። አልበርት እንዴት እን እንዴት እንዴት አደርገኛል? ዛሬ ማታ ብቻ ያለሆን አልችልም ምስ ጭማሪ አንድ ሰኮንድ እንኳን ብቻዬን ይንቆንቆ፣ አብዳለሁ። የፈለገውን ቢል ውጪ፣ የፈለገውን ያህል ቢሆን ጉዳይ አይደለም። በሽተኛ ኔ ለእኔ የሚገባኝ ለእኔ የሚገባ የሄንቼሊ ሆስፒታልን ስልክ ቁጥር ፈልጌ ነው። ሄንቼሊ ሆስፒታል። የአካባቢ አድራሻ አለዎት? የለኝም፣ የለኝም። ሰባዎቹ አካባቢ መሰለኝ በጣም ትንሽ የግል ሆስፒታል ነው። ከሁለት ዓመት በፊት ትርፍ አንጀቴን ያወጡልኝ ሆስፒታል ነው ሄንቼሊ። አንድ ደቂቃ አይጠብቁኝ። ባክሽ ቶሎ በይ። ደግሞ ስንት ሰዓት ነው ሜሪዲያን ሰባት አስራ ሁለት አስራ ሁለት ቢደውሉ ሰዓቱን ይነግረው። ስለ እግዚአብሔር ብለሽ መደወያ ጊዜ የለኝም። የእንችሊ ሆስፒታል ቁጥር በተርፊልድ ሰባት ዜሮ አንድ ዜሮ አምስት ነው። የእንችሊ ሆስፒታል እንደምን አመሹ። የነርሶች ክፍል አገናኘኝ። ማንን ነው ማነጋገር? አሁኑኑ የነርሶችን ክፍል እፈልጋለሁ። የሰለጠነች ነርስ ታስፈልገኛለች። አሁኑኑ ለዛሬ ማታ ልቀጥራት እፈልጋለሁ ነርብ ማበዴ ነው የሚያጽናናኝ ፈልጋለሁ። አየሽ ባለቤቴ የለም። እኔ ደግሞ መቤቴ፣ ወደኛ የጠቆሙት የተለየ ዶክተር አለ? የለም። እኔ የፈለግኩት የሰለጠነች ነርስ ነው። ከሁለት ዓመት በፊት በእናንተ ሆስፒታል ታክሜያለሁ። ይህ ሁሉ ለምን እንደሚያስፈልግ አይገባኝም። ደግሞ ለሚንከባከበኝ ሰው ከፍላለሁ። ገብቶኛል መቤቴ። ግን አሁን የጦርነት ወቅት ነው እና በአሁኑ ጊዜ ፈቃድ ያላቸው ነርሶች በጣም ጥቂቶች ናቸው። ተቆጣጠሪያችን የሚመለከተውን ዶክተር በጣም አስፈላጊው ነው፣ እስካገኘው ብቻ ሰው እንድልክ መመሪያ ሰጥቶኛል። በጣም አስፈላጊ ነው። በሽተኛ ሴት ነኝ። በጣም ተበሳጭቻ አለሁ። በጣም ቤት ውስጥ ብቻዬን ነኝ። የአካል ጉዳተኛ ነኝ። ዛሬ ማታ በጣም የሚያስጨንቅ የስልክ ንግግር ሰማሁ። እንደ እውነቱ አሁን አንድ ሰው ካልመጣልኝ ለይቶልኝ አብዳለሁ ገባኝ እሺ ሚስ ፊሊፕስን እንደገባች አነጋግራታለሁ እመቤቴ ስሞትን ማን አሉ ሚስ ፊሊፕስ መቼ ነው የምትመጣው እርግጠኛ አይደለሁም አምስት ሰዓት ላይ ነው ለእራት የወጣችሁ አምስት ሰዓት እንዴ ገና መቼ አምስት ሰዓት ሆነ ሰዓት የመስራት አቆሟል የሚሰራ መስሎ ነበር ስንት ሰዓት ነው አምስት ሰዓት ከሩብ ምን ምን ነበር? ምኑ ምኑ መቤት፣ ይሄ ቋ ያለው ድምፅ፣ አሁን በራሴ ስልክ ላይ ምድር ቤት ያለውን ኤክስቴንሽን የሆነ ሰው ያነሳው ይመስላል። መቤት ያልሰማትም እና ስለ እኔ ሰማውታ፣ የሆነ ሰው ቤት ውስጥ አለ። ምድር ቤት ማብሰያ ክፍል ውስጥ የሆነ ሰው አለ። እየሰሙኝ ነው እየ ሰውም እንዲሰሙ እንዲሰሙኝ አልፈቅድላችሁም። ድምጼ ናት ያስባለሁ ሰው ምድር ቤት እያሉ የሆነ ሰው መጥራት ካልቻልኩ ጊዜው ልረፍድ ይችላል። ከፍተኛ ችግር ውስጥ ነኝ። ይቅርታ፣ አይሰማኝም። እባክዎ ጮክ ይበሉ። በጭራሽ የሆነ ሰው እያዳመጠኝ ነው። አሁንስ ይሰማሻል? ይቅርታ፣ ግልት ሰሚኝ ይገባል። እባክሽ እርዱኝ። ቤቴ ውስጥ የሆነ ሰው አለ፣ የሆነ ሊገለኝ የመጣ ሰው። ደግሞ ከፖሊስ ጋር ልታገናኝ ያው ያው፣ ሰማሽ አይደል ስልኩን አስቀመጠው። ኤክስቴንሽኑን ዘጋው። ወደ ፎቅ እየመጣ ነው። ደረጃዎቹን ሽቅብ እየወጣ ነው። ፖሊስ መምሪያውን አገናኝኝ፣ ፖሊስ መምሪያውን፣ ፖሊስ ፖሊስ መምሪያውን አገናኝኝ። አንድ ደቂቃ አገናኝሁታለሁ። ይሰማኛል፣ የቀረበ ነው። ይሰማል፣ ይሰማኛል። እባክሽ ቶሎ በይ ቶሎ በይ! ከፖሊስ መምሪያ ስራ ነኝ። ከፖሊስ መምሪያ ነው። ይቅርታ የተሳሳተ መስመር አግኝታችሁ መሆን አለበት አታስ